ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ ከብስራት ዩቲዩብ የሚተላለፍላችሁ የብስራት የመረጃ ሰዓታችን እነሆ ሰዓቱን ጠብቆ ተጀምሯል። መረጃዎቹን ወደ እናንተ ልናደርስ እኔ ምረት ታደሰ እንዲሁም ባልደረባዬ ሰላማዊ ነጋሴ አብረናችሁ ቆይታ እናደርጋለን። ከሀገር ውስጥ ከባህር ማዶ ያገኘናቸውን ወቅታዊ መረጃዎች ወደ እናንተ የምናደርስ ይሆናል። በቅድሚያም የሀገር ውስጥ መረጃን እንንገራችሁ። የኢትዮጵያ መንገዶች አስተዳደር በካፋ ዞን ለአንዲት እናት ሞት ምክንያት የሆነውን መንገድ በድንገተኛ የጥገና አይነት በፍጥነት ሰነድ ለማጠናቀቅ እየሰራው ነው አለ ብስራት ሬዲዮ። ከዚህ ቀደም በካፋ ዞን ከዲሪ ማሻ በሚወስደው መንገድ ብልሽት የተነሳ ከሳምንታት በፊት ወደ ሆስፒታል ሪፈር የተደረገች አንዲት እናት አምቡላንሱ መንገዱ ላይ ረጅም ሰዓታት በማሳለፉ ሕይወቷን ማጣቷን የጌሻ ወረዳ መንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ስለማስታወቁ መዘገባችንም ይታወሳል። በጉዳዩ ዙሪያ ጣቢያችን የኢትዮጵያ መንገዶች አስተዳደር ባለስልጣንን ያነጋገረ ሲሆን የአስተዳደሩ የህዝብ ግንኙነት ቡድን መሪ አቶ አስራት አስሌ የመንገዱ ብልሽት ታይቶ በድንገተኛ የጥገና አይነት ከሌላ ቦታ ያለውን ኃይል ወደዚህ በማዘዋወር በፍጥነት ለማጠናቀቅ እየተሰራ መሆኑን ገልጸዋል። የዝናብ ወቅት መንገዶችን ለመጠገን አስቸጋሪ እንደሚሆን ያነሱት አቶ አስራት በደቡብ ምዕራብ ኢትዮጵያ በተለይም በካፋ ዞን ወይንም ከዲሪ ማሻ በሚወስደው መንገድ አካባቢ ከፍተኛ መጠን ያለው ዝናብ በመኖሩ ጥገናውን በፍጥነት ለማጠናቀቅ አስቸጋሪ እንዳደረጉም ገልጿል። በአካባቢው በቀን ከሶስት እስከ አራት ጊዜ ዝናብ እንደሚጠል የተገለጸ ሲሆን የእናቶችን እንግልት፣ የሕዝቡን ምሬትን፣ የችግሩ አሳሳቢነት በአፋጣኝ ምላሽ ለመስጠት በድንገተኛ የጥገና አይነት በፍጥነት ለመጨረስ አስተዳደሩ እየሰራ በመሆኑ ጥገናው ሲጠናቀቅ አሁን የተነሱ ችግሮች መፍትሄ እንደሚያገኙ ተገልጿል ስትል መባወርቅነህ ዘግባለች። የ11 ዓመቷን ታዳጊ አታሎ ከንፈር ጥቃት የፈጸመው ግለሰብ በስራ ተቀጣ። በምዕራብ ጉጂ ዞን ቡሌ ሆራ ወረዳ ውስጥ የ11 ዓመቷን ታዳጊ አታሎ በመውሰድ የአስገድዶ መድፈር ጥቃት የፈጸመው ግለሰብ በእስራት ተቀጥቷል። ተከሳሽ ታምራት ዘለቀ የተባለው ግለሰብ ሰኔ 16 2017 ዓ ም ከቀኑ አምስት ሰዓት ላይ የ11 ዓመቷን ልጅ አታሎ በመውሰድ የመድፈር ጥቃት እንደፈጸመባት በማስረጃ መረጋገጡን የምዕራብ ጉጂ ዞን ፖሊስ የኮሚኒኬሽን ጽፈት ቤትም አስታውቋል። ተጎጂዋን ከቤት በማስወጣት ቢሰወርም ተጎጂዋ በሰጠችው ቃልና የሕክምና እርዳታ ክትትል ውጤት የምርመራ መዝገቡ ተጠናቆ ለአቃቢ ሕግ ተልኳል። አቃቢ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 620 በአስገድዶ መድፈር ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የቡሌ ሆራ ወረዳ ፍርድ ቤት መስከረም 19 ቀን 2018 ዓ ም በዋለው ችሎት ተከሳሽ ታምራት ዘለቀ ጥፋተኛ ሆኖ በመገኘ ማግኘቱ በአስራ አንድ ዓመት እስራት እንዲቀጣ የወሰነበት መሆኑን የምዕራብ ጉጂ ዞን ፖሊስ የኮሚኒኬሽን ጽፈት ቤት መግለጫ አመላክቷል ስትል ሰማሃር አለባቸው ዘግባለች። የማዳጋስካር ፕሬዚዳንት ሞትን ያስከተለው ተቃውሞ ተከትሎ የመንግስት ካቢኔ እንደሚበትኑ አስታወቁ። የማዳጋስካር ፕሬዝዳንት አንድሪ ራጃኦሊና ከሐሙስ ጀምሮ በህንድ ውቅያኖስ የደሴት ሀገር ላይ በተቀሰቀሰው ገዳይ ህዝባዊ ተቃውሞ ምክንያት የመንግስት ካቢኔ እንደሚፈርስም አስታውቋል። የተባበሩት መንግስታት ድርጅት ሰኞ ዕለት እንዳስታወቀው በኬንያና በኔፓል የትውልድ ዚ ወይንም ጄንዚ እየተባለ በሚጠራው የተቃውሞ ማዕበል የተነሳሱ ወጣቶች ባስጀመሩት ተቃውሞ ቢያንስ 22 ሰዎች መገደላቸውንና ከመቶ በላይ ሰዎች ቆስለዋል ብለዋል። የመንግስት አባላት የተሰጣቸውን ተግባር ካላከናወኑ እውቅናና ይቅርታ እንጠይቃለን። በኃይል መቆራረጥና በውሃ አቅርቦት ችግሮች ምክንያት የሚፈጠረውን ቁጣ፣ ሀዘንና ችግር ተረድቻለሁ ሲሉም ፕሬዚዳንት ራጆኤሊና ዋና ከተማ አንታናናሪቮ በመንግስት ብሮድካስቲንግ ቴሌቪዚዮና ማላጋሲ ቲቪኤም ላይ በሰጡት መግለጫም ተናግረዋል። ተቃውሞው በ2023 በድጋሚ ከተመረጡ በኋላ በማዳጋስካር ታይቶ የማይታወቅ ትልቁና እጅግ አሳሳቢው ፈተና ራጆ ኤሊና የገጠማቸው ሲሆን በውሃ እጥረትና በመብራት መቆራረጥ ከተቆጡ ወጣቶች ጋር ለመነጋገር ቦታ መፍጠር እንደሚያስፈልግም ተናግሯል። በዝርፊያው የተጎዱ የንግድ ድርጅቶች ለመደገፍ ቃል ገብተዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር እንዳሉት በጸጥታ ኃይሎች የተገደሉ ተቃዋሚዎች እንዳሉ ገልጸዋል። ከሰልፈኞች ጋር ያልተገናኙ ወንጀለኞች ደግሞ ዘረፋን ፈጽመዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በዶሃ ለደረሰው ጥቃት ኳታርን ይቅርታ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ወር በእስራኤል በዶሃ ታይቶ በማይታወቅ ሁኔታ በሃማስ መሪዎች ላይ ባደረሰችው ጥቃት የኳታር ዜጋን መግደሏን ተከትሎ ኳታርን ይቅርታ ጠይቃለች። ይኸው ጥቃት ዓለም አቀፉ ግዘት በእስራኤል ላይ አስከትሏል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ የዩናይትድ ስቴትስ ፕሬዚዳንት ትራምፕ እና ኔታንያሁ በዋይት ሀውስ በተገናኙበት ወቅት በጋራ ባደረጉት ውይይት ይቅርታውን ተቀብለዋል። ጠቅላይ ሚኒስትር ኔታንያሁ በኳታር በሐማስ ኢላማዎች ላይ እስራኤል በፈጸመችው የሚሳይል ጥቃት በስህተት አንድ የኳታር ዜጋን መግደሏ የተሰማቸውን ጥልቃዘን ገልጸዋል ሲል የዋይት ሀውስ መግለጫ አስታውቋል። በተጨማሪም እስራኤል በእገታ ድርድር ወቅት ከፍተኛ ድጋፍ ያደረገችው ኳታርን ሉዓላዊነት በመጣስ እንዲህ አይነት ጥቃት መፈጸሟ እንዳሳዘናቸውና እንደማይደገም ገልጸዋል። በሴፕተምበር 9 በደረሰው ጥቃት ቢያንስ አምስት ዝቅተኛ ደረጃ ያላቸውን የሐማስ አባላትና አንድ የኳታር የጸጥታ ባለስልጣንም ተገሏል። በዩናይትድ ስቴትስ በሚደገፈው የተኩስ አቁም ሐሳብ ድርድር ላይ የተሳተፉ የሐማስ ከፍተኛ አመራሮች ላይ ያነጣጠረ እርምጃም ነበረም። የሐማስ ከፍተኛ አመራር ግን ከግድያ ሙከራውም ተርፏል። ሐማስ የትራምፕን የሰላም ስምምነት በጥሩ እምነት እያሰበበት እንደሚገኝ አስታወቀ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ይፋ ያደረጉትን ባለ 20 ነጥብ የሰላም እቅድ ሐማስ በቅንነት ይገመግማል ተብሏል። ሁለቱም ወገኖች በስምምነቱ ላይ ከደረሱ አፋጣኝ የተኩስ አቆም ያደርጋሉ፣ ሁሉም የእስራኤል ታጋቾች ይለቀቃሉ፣ በመቀጠልም የፍልስጤም እስረኞች ይለቀቃሉ። እናም ወደ ጋዛ የሚደርስ እርዳታ ይጨምራል ተብሎ ይጠበቃል። በእቅዱ መሰረት ጋዛ በፍልስጤምና ዓለም አቀፍ ባለሙያዎችን ጨምሮ በሽግግር መንግስት እንድትተዳደር እና በአዲስ ዓለም አቀፍ የሽግግር አካል ቁጥጥር ስር እንድትሆንም ሐሳብ አቅርቧል። ይህ የሰላም ቦርድ የሚል ስያሜ የተሰጠው አካል በዩናይትድ ስቴትስ ፕሬዚዳንት የሚመራ ሲሆን ከሌሎች ዓለም አቀፍ መሪዎች ለአብነትም የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርን ጨምሮ ይገኙበታል። ኔታንያሁ ከትራምፕ ጋር ሰኞ ዕለት በዋይት ሃውስ ያደረጉትን የአንድ ለአንድ ውይይት ተከትለው በሰጡት ጋዜጣዊ መግለጫ ወቅት እንደተናገሩት ድጋፋቸውን አሳይተዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በጋዛ ሰርጥ በሚገኙ አሸባሪ ድርጅቶች ላይ ጥቃት መፈጸሜን ቀጥያለሁ ብለዋል። የእስራኤል አየር ኃይል ባለፉት 24 ሰዓታት ውስጥ በጋዛ ሰርጥ ከ160 በላይ ኢላማዎች መምታቱን አስታውቋል። ሐማስ ታግተው የነበሩ ሀያ እስራኤላውያን በ72 ሰዓት ውስጥ ይለቀቃሉ ተብሎ ይጠበቃል። ከሁለት ደርዘን በላይ የሚሆኑ ታጋሾችም ሞተዋል ተብሎ የሚታመን ሲሆን አስክሬናቸው ለእስራኤል ተላልፎም ይሰጣል። በመቶዎች የሚቆጠሩ የታሰሩ ፍልስጤማውያን በአጸፋው ከእስር ይለቀቃሉ። ሐማስ የጦር መሳሪያ እንዲያስቀምጥና ጋዛን በማስተዳደር ምንም አይነት ሚና እንዳይኖረው በሐሳቡ ከተስማሙ በኋላ ሙሉ እርዳታ ወዲያውኑ ወደ ጋዛ ሰርጥ ይላካል ተብሎም ይጠበቃል። የተከበራችሁ ተመልካቾቻችን ለዕለቱ ከብስራት መረጃችን ጋር ያገኘናቸው መረጃዎች ይህን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ እኔ ነምረት ታደሰ እንዲሁም ባልደረባዬ ሰላማዊ ነጋሴ አብረናችሁ ቆይታ አደረግን። ሰላም።